እንዴናችሁ ታዲያስ። ዛሬ የሰው ልጅን የሞራል መሰረት ከጥልቁ የሚፈትን ለዘመናት ከአእምሮ ያልጠፋ እንደ ጥላ የሚከተለንን አንድ ታላቅ ምሳሌያዊ የሆነ ተረትን ለመተንተን ለመዳሰስ አስቤያለሁ። ለብዙ አስርት ዓመታት ይህን ተረት ስንሰማው ስን አነበው ቆይተናል። በሰው ልጅ ታሪክ ውስጥ ከተጻፉት እጅግ ወሳኝ የፍልስፍና ውይይቶች መካከል አንዱ የሆነውን የፕሌቶን ሪፐብሊክ ልብ ውስጥ የሚገኘውን የጋይጅስን ቀለበት ዘ ሪንግ ኦፍ ጋይጅስ አፈ ታሪክ የሚመለከት ይሆናል። ይህ ጽሑፍ ወይም ዳሰሳ በላዩ ላይ ሲታይ ቀላል ተረት ይመስላል። ነገር ግን በውስጡ ስለ ፍትህ፣ ስለ ሥነ ምግባር፣ ስለ ስልጣንና ስለ ሰው ልጅ ተፈጥሮ የሚጠይቃቸው ጥያቄዎች ክብደት የዓለምን ተራሮች ሁሉ በአንድ ላይ እንደመሸከም ነው። የእኔ ተግባር የዚህን ጽሁፍ አዘጋጅቶ መዳሰስ ይሆናል። በመጀመሪያ ከዛ ታሪኩን አቀርብላችሁና ከታሪኩ በኋላ በተለያዩ አንግሎች እያየው ምክንያቱን ምን እንደሆነ ከፍልስፍና ሳይኮሎጂ ጋር እያነጻጸርኩ አሳያችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመን ሼር ያድርጉ። ከቻሉ አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥል። ከሰው አቅም በላይ በሆነ ኃይል የተሞላ አንድ ቀለበት ያገኘውን ሰው በስልጣን ይፈታተነዋል። በዚህ ተረት ውስጥ ሆቢዎች፣ ድዋርፎች ወይም ቫልኪሪዎች የሉም። እንደውም የጋይጂስ ቀለበት አፈ ታሪክ እነዚህ ገጸ ባህሪያት በወረቀት ላይ ከመስፈራቸው ከረጅም ጊዜ በፊት ከ2000 ዓመታት በላይ ቀደም ብሎ በግሪካዊው ፈላስፋ ፕሌቶ ሪፐብሊክ በተሰኘ መጽሐፍ ውስጥ ተጽፎ ይገኛል። ታሪኩ የሚነሳው እንዲህ ነው። ፈላስፋው ሶቅራጠስና ተማሪው ግላውኮን ሰዎች ለምን በፍትሃዊነት እንደሚኖሩ ሲወያዩ፣ ትክክለኛ ነገር ስለሆነ ወይስ በቅጣትና በሽልማት አማካኝነት የሚተገበር ማኅበራዊ ልማድ ስለሆነ ነው የሚል ጥያቄ ይነሳል። ግላውኮን የሰይጣን ጠበቃ በመሆን ከሶቅራጠስ ጋር ይህም ሞገትና የሚከተለውን ታሪክ ይተርክለታል። ከረጅም ዘመን በፊት ይላል፣ ግላውከ ጋጀስ የተባለ አንድ እረኛ መንጋዎቹን እየጠበቀ ሳለ ከባድ የመሬት መንቀጥቀጥ ተከሰተ፣ ምድሪቱንም ሰነጠቃት። ከተፈጠረው ገደል ጋይጀስን ወደ ውስጡ ሳበ። በዚያ ዐይኖቹ አንድ የነሐስ ፈረስ ላይ አረፉ። የፈረሱ ማዕከላዊ ክፍል በሮች ተከፍተው ነበር። ወደ ውስጥ ሲመለከት ጋይጅስ የአንድ ግዙፍ ሰው ሬሳን አገኘ። በጣቱ ላይ አንድ የወርቅ ቀለበት ነበር። ጋይጅስ ቀለበቱን ወደ ኪሱ ከከተተ በኋላ በሄደበት መንገድ ተመለሰ። በኋላ ከሌሎች እረኞች ጋር ተቀምጦ ሚስጢራዊውን ቀለበት ሲነካካ ሲነካካ በድንገት የቀለበቱን ድንጋይ ሲያዞረው የማይታያቸው ሆነ፣ ተሰወረ። ድንጋዩን ወደ ተቃራኒው አቅጣጫ ሲመልሰው መታየት ቻለ። በቀለበቱ ኃይል ልቡ መደፋፈር ጀመር። አዳዲስ ዕድሎች በፊቱ ተከፈቱ። አንድ ቆሻሻ ዕቅድም በአእምሮ ውስጥ ተፈለፈለ። ጋይጀስ የሊዲያ ንጉሥ መልእክተኛም ሆነ። በቤተ መንግሥቱ ውስጥም ቀለበቱን ተጠቅሞ ሳይታወቅ ይንቀሳቀስ ጀመር። ንግሥቲቱን አታለላት፣ ባሏን አሳልፋ እንድትሰጥም አሳመናል። እናም ብዙም ሳይቆይ በአንድ ወቅት ትሁት እረኛ የነበረው ጋይጀስ ንጉሡን ገድሎ መንግስቱን ወረሰ፣ ተቆጣጠረ። ግላውኮን ይህንን ታሪክ የሚተርከው ሰዎች በፍትህ አልባነት በመንቀሳቀስ እንዴት በግልጽ ተጠቃሚ መሆን እንደሚችሉ ለማሳየት ደግሞስ የትኛውም ምክንያታዊ ሰው የሚፈልገውን ነገር ያለምንም መዘዝ የማግኘት እድል ቢያገኝ እንደ ጋይጀስ አያደርግም ወይ ብሎ ይጠይቃል። ይህንን መከራከሪያውን ግላኮን ሲያብራራ መልካም ነገሮችን በሙሉ በሦስት ክፍሎች ይከፍላቸዋል። የመጀመሪያዎቹ በራስ ዋጋ ስለምንፈልጋቸው ለምሳሌ ጉዳት የሌለው ደስታን እንደ መቅመስ። ሁለተኛዎቹ ምንም እንኳ ከባድ ቢሆኑም ለሚያመጡት ጥቅም ብቻ ስለምንፈልጋቸው፣ ለምሳሌ የአካል ብቃት እንቅስቃሴ ወይም መድኃኒት መውሰድ። ሶስተኛው ደግሞ በራሳቸውም ዋጋ እንዲሁም በሚሰጡት ጥቅም ስለምንፈልጋቸው ነገሮች ያጠቃልላል፣ እውቀትና ጤናን። ግላኮን ፍትህ የሁለተኛው ክፍል መልካም ነገር እንደሆነ ይሞግታል። ሽልማትን የሚያመጣ ሸክም ነው። ማንኛውም ሰው በበጎነት የሚመራበት ብቸኛው ምክንያት በውጫዊ ተጽዕኖች ምክንያት እንደሆነ ያስረዳል። ስለዚህ አስፈላጊው ነገር በጎ መሆን ሳይሆን በጎ መስሎ መታየት መቻል ነው ይላል። ሶቅራተስ በፕሌቶ እንደተጻፈው በዚህ ሀሳብ አይስማማም። ፍትህ የሶስተኛው ክፍል መልካም ነገር እንደሆነ ውጫዊውም ውስጣዊውም ጥቅሞችን እንደሚሰጥ ይከራከራል። ሶቅራጥስ የሰው ነፍሶች ሶስት ክፍሎች እንዳሏት ይሞግታል። አመክንዮ፣ መንፈስና ፍላጎት። አመክንዮ ግለሰቡን እንደ እውነትና ዕውቀት ይመራዋል። በመንፈስ ወይም በፍላጎት ተጽዕኖ ላይ ይወድቃል። መንፈስ ጻድቅ ቃላት ዓላማ ያለው እና የደፋር እርምጃ ምንጭ ሲሆን ፍላጎት ደግሞ ዝቅተኛ ስጋዊ ምኞቶችን ያቀፈ ነው። ለሶቅራጠስ ፈላስፋው የሚመራው በአመክንዮ ነው፤ መንፈሱን ፍላጎቱን ይቆጣጠርለታልና ይህም እጅግ ፍትሐዊና ደስተኛ እንዲሆን ያደርገዋል። ለራስ ወዳድነት የሚፈጸሙ ጥፋቶች ምንም መዘዝ ባይኖራቸውም እንኳ አይፈጽማቸውም። በአንጻሩ አምባገነኑ ለፍላጎቱ ተሸንፎ በፍትህ አልባነት ይንቀሳቀሳል። ስለዚህ ጋይጅስ ስልጣንና ሀብትን ቢያገኝም፣ ሶቅራጥስ እንደሚጠቁመው ነፍሱ በስምምነት ውስጥ አትሆንም ይላል። በአመክንዮ ከመመራራት ይልቅ ለራሱ ዝቅተኛ ፍላጎቶች ባሪያ ይሆናል፣ በእውነትም ደስተኛ አይሆንም ይላል ሶቅራጥስ። ፕሌቶ ይህንን ውይይት ከመጻፉ በፊት ቻይናዊው ፈላስፋ ኮንፊሽየስም በተመሳሳይ በቀላሉ በፍትሐዊነት በመኖርና አንድ ሰው ራሱንም እንደሚጠብቅ አስረድቶ ነበር። በኋላም ዘመናዊው ምዕራባውያን ፈላስፎች የተለያዩ እምነቶችን አንጸባርቀዋል። ቶማስ ሆብስ ለምሳሌ የተፈጥሮ ሁኔታ አመፀኛና ራስ ወዳድ እንደሆነ ይከራከራል ፍትህ ስለዚህ በስልጣን የሚጫን ነገር ነው ይላል። ጆን ሎክ ደግሞ በተቃራኒው ሰዎች በተፈጥሯቸው በፍትሃዊነት የመኖር ግዴታ እንዳለባቸውና በተፈጥሮ ያገኙትን መብታቸውን ለማስጠበቅ በሲቪል ማህበረሰብ ውስጥ ለመሳተፍ እንዲስማሙ ያስረዳል። ባለቤቱን ወደ ጨለማ ምኞት የሚስበው በህገወጥ መንገድ የተገኘው የአስማት ቀለበት ምሳሌያዊ ተረት እስከዛሬ ድረስ መነሳሳትን መስጠቱን ቀጥሏል። ስለዚህ የጋይጅስ ቀለበት በእጅ ቢገባ ምን ታደርጋለህ ነው ጥያቄው፣ አንተ ጋ ቢገባ የፈላስፋው ቀለበት የሞራል ጥያቄው ዘፍጥረት በሰው ልጅ አስተሳሰብ ታሪክ ውስጥ እንደ ጋይጅስ ቀለበት አፈ ታሪክ የሞራል ፍልስፍናን መሰረት ያናወጠ እና ለዘመናት የሚቆይ ክርክር የቀሰቀሰ ጥቂት ተረቶች ብቻ ይገኛሉ። ይህ ተረት በቀላልነቱ እጅግ ውስብስብ፣ በምናባዊነቱ ደግሞ እጅግ እውነተኛ ነው። የምዕራባውያን ፍልስፍና አባት በሆነው በፕሌቶ ሪፐብሊክ መጽሐፍ ሁለተኛ ክፍል ውስጥ የሚገኘው ይህ አጭር ታሪክ የሕፃናት መኝታ ክፍል ውስጥ የሚነገር አይነት አይደለም። ይልቁንም እጅግ የበሰለ አእምሮን እንኳ የሚያስጨንቅ የሕሊናን ጥልቀት የሚመራመር የፍልስፍናን ቀዶ ጥገና መሳሪያም ነው። የአፈ ታሪክ እንዴትና ለምን እንደተወለደ የተቀረጸበትን የፍልስፍና አውድና ያስነሳውን መሰረታዊ የሞራል ጥያቄ ዘፍጥረቱን በጥልቀት እንስቲ። የጋጂስ ቀለበት ታሪክ በቫኪዩም ውስጥ አልተፈጠረም። የተወለደው በአቴና ከተማ በሁለት ታላላቅ የአእምሮ ባላቸው ሰዎች መካከል በተደረገ ከባድ የሆነ የፍልስፍና ፍልሚያ ውስጥ ነው። በአንድ በኩል የሞራል ፍጽምነት አቀንቃኝ የሆነው ሶቅራጠስ አለ። በሌላ በኩል ደግሞ የሰው ልጅን ተፈጥሮ በጥርጣሬ መነጽር የሚመለከተው የሰይጣን ጠበቃ ሆኖ የቀረበው የፕሌቶ ወንድም ግላውኮን ነው። ውይይታቸው በላይ ላይ ሲታይ ፍትህ ምንድን ነው የሚል ይመስላል። ነገር ግን በጥልቁ ሰዎች ለምን ፍትሐዊ ይሆናሉ የሚል ይበልጥ መሠረታዊና አስቸጋሪ ጥያቄን ይዟል። ይህ ጥያቄ እስከ ዛሬ ድረስ ሥነ ምግባር ወይም ኢቲክስ፣ የፖለቲካ ሳይንስና የሥነ ልቦና ትምህርቶች ማዕከል ሆኖ ቀጥሏል። ግላኮን ታሪኩን የሚጀምረው ሶቅራጠስን ለመሞገት ነው። የሶቅራጠስ አቋም ፍትህ በራሱ ዋጋ ያለው መልካም ነገር መሆኑን ያሰርጻል። ልክ እንደ ጤና ሰዎች የሚፈልጉት ለሚያስገኘው ውጫዊ ጥቅም ብቻም ሳይሆን በራሱ ስለሚያስደስትና ጤና መልካም ስለሆነ ነው። ግላውኮን ግን ይህንን ሐሳብ የዋህነት የዋህነት ነው ብሎ ይጠራዋል። በሱ እይታ አብዛኛው ሰው ፍትህን የሚቀበለው እንደ መራራ መድኃኒት አድርጎ ነው። መድኃኒቱን የምንወደው ስለሚጣፍጥ ሳይሆን ከበሽታ ስለሚፈውሰን ነው። በተመሳሳይ ሰዎች ፍትሐዊ የሚሆኑት ፍትህን ስለሚወዱ ሳይሆን ፍትህ አልባ በመሆን ከሚመጣ ቅጣት፣ ለምሳሌ እስራት ወይም ማህበራዊ ውግዘት፣ ለማምለጥና ፍትሐዊ በመሆን ከሚገኝ ሽልማት፣ ለምሳሌ ጥሩ ስም ወይም ማኅበራዊ ተቀባይነት፣ ለመጠቀም ነው። የአስተሳሰብ ማኅበራዊ ውል ወይም ሶሻል ኮንትራት ንድፈ ሐሳብ የመጀመሪያው ጭላንጭል ነው። ሰዎች በተፈጥሯቸው ራስ ወዳድ ቢሆኑም ሁሉም የፈለገውን ቢያደርግ የሚፈጠረውን ሁከትና አለመረጋጋት በመፍራት የየራሳቸውን ነጻነት በከፊል አሳልፈው በመስጠት የጋራ ህግ ለመገዛት ይስማማሉ። ፍትህን ስለወደዱት ሳይሆን ከፍትህ አልባነት ስለሚፈሩት። የጋይጅስ ቀለበት ይህንን የሲኒሲዝም የሰው ልጅን በጥርጣሬ የመመልከት አስተሳሰብ ጫፍ ድረስ ይወስዷል። ቀለበቱ ተራ ያ አስማት ቃ አይደለም። እሱ የማኅበራዊ ውልን የሚያፈርስ ቅጣትና ሽልማት ስርዓትን ከጥቅም ውጪ የሚያደርግ መሳሪያ ነው። ቀለበቱ የሚሰጠው ወይም ቀለበቱ የሚሰጠው የማይታይ የመሆንን ታላቅ ዕድል የማይታይ መሆን ደግሞ በዚህ አውድ ውስጥ ያለ መዘዝ ኢምፒዩኒቲ መንቀሳቀስ መቻል ማለት ነው። ጋይጀስ የማይታይ ሲሆን የህብረተሰቡ አይን፣ የህግ አስከባሪው ክንድ እና የታሪክ ጸሐፊ ብዕር ሊደርስበት አይችልም፤ አይታይም። እሱ ከማኅበራዊ ቁጥጥር ሙሉ በሙሉ ነፃ የወጣ የመጀመሪያው ሰው ይሆናል። ግላኮን በዚህ የአስተሳሰብ ሙከራው ታውት ኤክስፔሪመንት አማካኝነት ሶቅራጠስን የሚጠይቀው ጥያቄ ይህ ነው። አንድ ፍትሃዊና አንድ ፍትሃ አልባ ሰው ሁለቱም የጋይጅስን ቀለበት ቢያገኙ ምን ያደርጋሉ? የግላኮን መልስ የማያሻማል። ሁለቱም ያለምንም ልዩነት እንደ ጋጂስ ይሆናሉ ይላል። ፍትሐዊ የምንለው ሰው ፍትሐዊ የነበረው ለመያዝ ለመያዝ መያዝን ስለሚፈራ ብቻ ነው። ያ ፍርሃት ሲወገድለት እውነተኛው ራስ ወዳድ ተፈጥሮ ይወጣል። ስለዚህ እንደ ግላውኮን በሰው ልጅ መካከል ያለው ብቸኛው ልዩነት እድሉን የማግኘቱ ጉዳይ ነው እንጂ የሞራል ባህሪው አይደለም ይላል። አስፈላጊው ነገር ፍትሃዊ መሆን ሳይሆን ፍትሃዊ መስሎ መታየት ነው ይላል ግላውኮን። ይህ የሰው ልጅ ማንነት እስከ ጥልቁ የሚሰነጥቅ ክስ ነው። እኛ በእርግጥ በውጫዊ ግፊት ብቻ የታሰርን እድል ብናገኝ ልንፈነዳ የምንጠባበቅ አውሬዎች ነን ወይ? በጎነታችንን የማስመለስ ጭምብል ብቻ ነው ወይ ያለን የማስመሰል ጭምብል ብቻ ነው ወይ አጥልቀን የምንዞረው? ይህ ጥያቄ ፕሌቶ ከኖረበት ዘመን አንስቶ በክርስትና አስተምህሮ ውስጥ ስለ ቀዳማዊ ኃጢአት፣ ኦሪጂነል ሲን፣ በቶማስ ሆብስ ሌቪያታን ውስጥ ስለ ሰው ልጅ ብቸኛ፣ ድሃ፣ አስከፊ፣ አረመንያዊና አጭር ተፈጥሮ፣ በፍሮይድ የሥነ ልቦና ጥናት ውስጥ ስለ ኢድ ወይም ስለ ስውር እንስሳዊ ፍላጎቶቻችን እስከ ዛሬ ድረስ በተለያዩ ቅርጾች ሲያንጸባርቅ ኖሯል። ይህ ጥያቄ ሲቀርብ አድማጮቻችን በቀጥታ እናንተን ይሞግታል። ታሪኩ ስለ አንድ ጥንታዊ እረኛ ብቻም ሳይሆን ስለ እያንዳንዳችን እንደሆነ ያስገነዝበናል። የጋይጅስ ቀለበት ዛሬ በዲጂታል ዘመን አዲስ ትርጉም አግኝቷል። በኢንተርኔት ላይ ያለው ስም አልባነት አኖኒሚቲ የራሱ የሆነ የማይታይ የማድረግ ኃይል አለው። ሰዎች በእውነተኛው ማንነታቸው የማይናገሩትን ነገር በስውር ስማቸው ይናገሩታል። ይህ የግላውኮንን መከራከሪያ የሚያጠናክር ይመስላል። ሰዎች ከመዘዝ ነጻ ከሆኑ ወደ ጨለማው ጎናቸው ያደላሉ። ስለዚህ ይህ የመጀመሪያው ዳሰሳችን የሚደመድመው የጋይጅስ ቀለበት አፈ ታሪክ የፍልስፍና ብቻም ሳይሆን የህልውና ጥያቄ እንደሆነ በማሳየት ነው። እሱ በህሊናችን ውስጥ የተቀመጠ መስታወት ነው። ወደ ውስጥ ስንመለከት የምናየው ምንድን ነው? ነው ጥያቄው። የበጎነት መልክ ያለው ነገር ግን በውጫዊ ግፊት ብቻ የተገራ አውሬ ወይስ ምንም አይነት ውጫዊ ግፊት ባይኖርም እንኳ በራሱ ዋጋ ፍትህን የሚመርጥ በምክንያታዊነት የሚመራ ነጻ ፍጡር? የዚህ ጥያቄ መልስ በቀጣዮቹ ዳሰሳዎቻችን ውስጥ በሶቅራጠስ በተተኪ ፈላስፎች አስተሳሰብ ውስጥ እንዴት እንደተመለሰ እንመረምራለን። ነገር ግን ጥያቄው ራሱ ከተሰጠው መልስ በላይ ሀያል እኮ ነው። ምክንያቱም እያንዳንዱ ትውልድ፣ እያንዳንዱ ግለሰብ ይህንን ጥያቄ ለራሱ መመለስ አለበት። የጋይጅስ ቀለበት በእጅህ ቢገባ ምን ታደርግ ነበር? እንደ ጋይጅስ ቤተ መንግሥት ሄደህ ያደረገውን ታደርጋለህ ወይስ የራስህን ምን ምን ታደርግ ነበር ከእረኝነት ወደ አምባገነነ? የጋይጂስ ስነ ልቦናዊ ቀደው ጥገናን እኒህ የጋይጂስ ታሪክ ከፍልስፍና ክርክር ማቀጣጠያ ከመሆኑ ባሻገር በስነ ጽሑፍ መነጽር ውስጥ ስናየው የአንድ ግለሰብ አስገራሚ የሆነ ስነ ልቦናና የሞራል ውድቀትን የሚተነትን አሳዛኝ ድራማ ነው። ጋይጂስ ተራ ገጸ ባሕሪ አይደለም። እሱ በፈተና ውስጥ የወደቀውን የሰው ልጅ ሁሉ ወካይ አርኪታይፕ ነው። እሱ በውስጣችን የሚገኘው በሁኔታዎች ከተመቻቸለት ከቅዱስነት ወደ ሰይጣን የመለወጥ አቅም ማሳያ ነው። የፍልስፍናው ክርክር ወደ ጎን በመተው በጋይጅስ ግለሰባዊ ማንነት ላይ እናተኩር። ከንጹሕ እረኝነት ወደ ደም የተጠማ አምባገነንነት ያደረገው የጉዞ ደረጃ በደረጃን በመመርመር የሥነ ልቦናዊ ቀዶ ጥገናን አካሂዷል። በመጀመሪያ ጋይጅስ የቀለበቱን በፊት ያለውን ጋይጅስ እንመልከተው። ፕሌቶ ስለሱ ብዙ ዝርዝር አይሰጠንም፣ እረኛ ግን ይለዋል። ይህ ግን በራሱ ጥልቅ የሆነ ደግሞ ትርጉም አለው። እረኝነት በብዙ ባህሎች ውስጥ የንጽህና ከተፈጥሮ ጋር ተስማምቶ የመኖር እና የትህትና ምልክት ነው። እረኛው ከከተማው ፖለቲካዊ ሽኩቻና ከሀብታሙ መደብ የሞራል ብልሹነት የራቀ ህይወቱ በመንጋዎቹ በወቅቶች መፈራረቅና በቀላል የዕለት ተዕለት ተግባራት የተቃኘ ነው። ጋይጅስ በዚህ ሁኔታ ውስጥ ክፉ ሰው አልነበር። ምናልባትም እንደ ማንኛውም ሰው የራሱ የሆነ ጥቃቅን ስህተቶችና ድክመቶች ይኖሩት ይሆናል። ነገር ግን ንጉሥን የመግደል መንግስትን፣ የመንጠቅ አይነት ክፋት በአእምሮ ጭላንጭል እንኳ ሊመጣ አይችልም ነበር። እሱ በህብረተሰብ ውስጥ የነበረው ቦታ የፍላጎቶችን ወሰን ወሰን ይወስን ነበር። የለውጡ መጀመሪያ የመሬት መንቀጥቀጡና የዋሻው መከፈት ነው። የተራ የተፈጥሮ ክስተት አይደለም፣ ምሳሌያዊ ትርጉም አለው። ምድር የንቃተ ህሊና፣ ኮንሽየስነስና የተለመደው የህይወት ገጽታ ምልክት ናት። የተሰነጠቀው ዋሻ ደግሞ ወደ ስውር ህሊና አንኮንሽስ ወደ ተደበቀው ፍላጎትና ወደ ተደበቀው የሞራል አደጋዎች የሚወስድ በር ነው። ጋይጂስ ወደ ዋሻው መሳቡ ወደ ራሱ ስነ ልቦናዊ ጥልቀት እየገባ መሆኑን ያሳያል። እዚያም የሚያገኘው ነገር የነሐስ ፈረስ ነው። ይህ ከትሮይ ጦርነት የእንጨት ፈረስ ጋር ተመሳሳይነት አለው። በውጭው የሚያምር ነገር ግን በውስጡ ጥፋትን የደበቀ በፈረሱ ውስጥ የግዙፍ ሰው ሬሳ ማግኘቱ የቀለበቱ ኃይል የሰው ልጅ ልኬት በላይ ጥንታዊና አደገኛ መሆኑን ይጠቁማል የጋይጅስ የመጀመሪያው የሞራል ስህተት ቀለበቱን መስረቁ ነው ከሞተ ሰው ላይ ይህ በታሪክ ውስጥ ብዙ ጊዜ ትኩረት የማይሰጠው ነገር ግን እጅግ ወሳኝ የሆነ ድርጊት ነው። እሱ ቀለበቱን የወሰደው ኃይሉን አውቆት አይደለም። በቀላሉ የስስ የስስት ስሜት ነው። ወርቅ ነው፣ ማንም እያየኝ አይደለም፣ ስለዚህ ልውሰደው። ይህ የጋይጅስ የመጀመሪያ የውድቀቱ መጀመሪያ ነው። ትንሽ የሚመስል እርምጃ ነው። የሞራል ብልሹነት በአብዛኛው የሚጀምረው በትልቅ ክህደት ሳይሆን በእንደዚህ አይነት ትንንሽ ማንም አያየኝም በሚሉ ስምምነቶች ኮምፕሮማይዝስ ነው። ሁለተኛ ደረጃ የኃይሉን በአጋጣሚ ማግኘቱ እሱ የማይታይ ለመሆን አላቀደም። ሳያስበው የቀለበቱን ድንጋይ ሲያዞር ነተ የተሰወረው የማይታየው ነው። ይህ ድርጊት የተከሰተው በአጋጣሚ ነው። ይህ ፈተናው ከውጪ እንደመጣበት፣ እሱ እንዳልፈለገው ያሳያል። ይህም ታሪኩ ይበልጥ አሳዛኝና ከኛ ሕይወት ጋር ተመሳሳይ እንዲሆን ያደርገዋል። ፈተናዎቻችን በአብዛኛው እኛ ስንፈልጋቸው ሳይሆን ባልጠበቅነው ሰዓታችን ላይ መንገድ ላይ ነው የሚመጡብን። ሶስተኛው ወሳኙ ደረጃ አንድ ቆሻሻ እቅድ በአእምሮ ውስጥ ተፈለፈለ የሚለው ነው። ይህ የለውጥ ማዕከል ነው። እስከዚያች ቅጽበት ጊዜ ድረስ ጋይጂስ ለሁኔታዎች ምላሽ እየሰጠ ነበር፣ ሪያክት እያደረገ ነው። አሁን ግን ራሱ እቅድ ማውጣት መፍጠርና መተግበር ጀመረ። የማይታይ የመሆን ኃይል ምናቡን ለወጠው ባንዴ እንደ እረኛ ምኞቱ ምናልባት ጥሩ የግጦሽ መሬት ማግኘት ወይም ጤናማ በግ መግዛት ነበር። አሁን ግን እንደማይታይ ሰው ሆኖ ሲያስብ የንጉሡን ሚስት፣ የንጉሡን አልጋ፣ የንጉሡን ዘውድ መመኘት ጀመር። ትልቁ የሀገራችን ችግር ይሄ ይመስለኛል። ብዙዎቹ የጋይጅስ ቀለበትን ጣታቸው ላይ ሳይሆን ኪሳቸው ላይ ይዘው የሚዞሩ ይመስለኛል። ሁሉም ብዙዎች በአንዴ የሎርድ አክተን ዝነኛ አባባል አለ። ስልጣን ያበላሻል፣ ፍጹም ስልጣን ደግሞ ፍጹም ያበላሻል ይላል። ልድገምልህ፣ ስልጣን ያበላሻል፣ ፍጹም ስልጣን ደግሞ ፍጹም ያበላሻል። ይህ እንደሚለው የጋይጅስ ፍጹም ስልጣን የማይታይ መሆን ፍጹም ብልሹነትን ወለደ። ስልጣኑ ማንነቱን ገደለው፣ በሱ ቦታ አዲስና ጭራቅ የሆነ ፍጡር ተፈጠረ። ከዚያ በኋላ የተፈጸመው ሁሉ ወደ ቤተ መንግስት መግባት፣ ንግስቲቱን ማታለል፣ ንጉሱን መግደል የዚህ የውስጥ ለውጥ መውጫ መገለጫዎች ናቸው። እሱ አሁን በምክንያት ወይም በህሊና አይመራም፤ የሚመራው በቀለበቱ በተቆጣጠረው ወሰን በሌለው ፍላጎቱ ብቻ ነው። እዚህ ላይ የሶቅራጥስ የነፍስ ክፍፍል አመክንዮ፣ መንፈስ፣ ፍላጎት የማስታወስ እንችላለን። በጋይጅስ ነፍስ ውስጥ ፍላጎት ወይም አፒታይት አመክንዮን ወይም ሪዝን ሙሉ በሙሉ ተቆጣጥሮታል። እሱ የፍላጎቶች ባሪያ ሆኗል። ይህ የሥነ ልቦና ውድቀት የጋይጅስን ሰብአዊ ግንኙነቶችም ያጠፋል። ከሌሎች እረኞች ጋር የነበረው ወዳጅነት በጥርጣሬና በበላይነት ስሜት ተተክቷል። ከንግሥቲቱ ጋር የፈጠረው ግንኙነት በፍቅር ላይ ሳይሆን በማታለል ላይ በክህደት ላይ የተመሠረተ እንዲሆን አድርጓል። የገደለው ንጉሥ በአንድ ወቅት አለቃውና መሪው ነበር። ጋይጅስ ስልጣን ሲያገኝ ሁሉንም ማኅበራዊና ሰብአዊ ትስስሮቹን አጠፋ። እሱ በሥልጣኑ ጫፍ ላይ ቢሆንም ሙሉ በሙሉ ብቻውን ነው። ይህ የሶቅራጥስ መከራከሪያ ዋና ነጥብ ነው። አምባ ገነኑ ምንም እንኳ በውጪው ሲታይ ሁሉንም ነገር ያገኘ ቢመስልም፣ በውስጡ ነፍሱ የተበታተነች በግጭት የተሞላችና በእውነት ደስተኛ ያልሆነች ናት ይላል። ስለዚህ የጋይጅስ ታሪክ አንድ ሰው እንዴት ቀስ በቀስ በትንሽ በትንሽ ስምምነቶች፣ በአጋጣሚ በተገኘ ስልጣንና ከቁጥጥር ውጪ በሆነ ምኞት ከንጹህ ሰው ወደ ጭራቅነት እንደሚለወጥ የሚያሳይ ጥልቅ የስነ ልቦና ጥናት ነው። እሱ ክፋት በየትኛውም ውጫዊ ሰይጣን የሚመጣ ሳይሆን በውስጣችን በትክክለኛ ሁኔታና ፈተና ስር ሊያቆጠቁጥ የሚችል ዘር መሆኑን የሚያስታውሰን አሳዛኝ መታሰቢያ ይሆን። ታሪኩ በጋይጀስ ቦታ ብትሆን ምን ታደርግ ነበር ብሎ ብቻም ሳይሆን በውስጥህ ያለው የጋይጀስ ምን አይነት ዕድል ነው የሚጠብቀው ብሎ ይጠናቀቃል። በጋጀስ ቦታ ብትሆን ምን ታደርግ ነበር? በውስጥህ ያለው ጋጀስ ምን አይነት ዕድል ነው የሚጠብቀው? ይህ ታላቅ ጥያቄ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል በመሆን ይቀላቀሉንና ቻናሉን እናሳድገው። ለነበረን ቆይታ አመሰግናለሁ። ደስ የሚል ጊዜ እመኝላችኋለሁ።